በተለያዩ የሂሳብ ካልኩሌሽኖች ላይ ኤፎፌክስ እዚ ኳልስቱ ኤምኤክስ ፕላስ ቢ ኤፎፌክስ እዚ ኳልቱ ኤስኩር ፕላስ ቢኤክስ ፕላስ ሲም እና የመሳሰሉ ነገሮችን ታያላቸው። ግን ኤፎፌክስ ምንድን ነው? ከየት ነው የመጣው? እስቲ ቀለል አድርገን እንየው። በሂሳብ ውስጥ የተለያዩ ችግሮችን ለመፍታት የተለያዩ ፈንክሽኖችን እንጠቀማለን። ፈንክሽን የምንለው የሆነ ኢንፑት ሰጥተነው ያንን ኢንፑት ፕሮሰስ ካደረገ በኋላ አውትፑት የሚሰጥንን ሂሳባዊ ህግ ነው። ፈንክሽን ምን እንደሆነ ለመረዳት ልክ እንደ ምናባዊ ማሽን ቁጠሩት። አረ ምንድንነው ግራ ገባህን? የምን ኢንፑት አውትፑት ማሽን ምናምን ነው የምትለን የምትሉኝ ያውቃሉ። ቃል ገባላችኋለሁ፣ ምን እያልኩ እንደሆነ በሰከንዶች ውስጥ እረዱኛላችሁ። ፈንክሽን የምንለውን ነገር እኛ እንደፈለግን መፍጠር እንደምንችለው ማሽን አድርጋችሁ ቁጠሩት። ለምሳሌ እኛ የፈጠርነው ፈንክሽን ወይም በእኛ አባባል ማሽን ማንኛውንም ቁጥር ስትሰጡት በሁለት የሚያባዛ ነው እንበል። ለማሽኑ የምንሰጠውን ቁጥር ኢንፑት እንለዋለን። የተለያዩ መጽሐፍትን ስታነቡ የፈንክሽኑ ዶሜን ሊሉት ይችላሉ። ማሽኑ መጨረሻ ላይ የሚሰጠንን ቁጥር ደግሞ አውትፑት እንለዋለን። የተለያዩ መጽሐፎች ላይ ሬንጅ ይሉታል። ኢንፑታችንን በኤክስ ስንወክለው፣ አውትፑታችንን ደግሞ በዋይ እንወክለዋለን። እስቲ ለፈንክሽኑ በእኛ አባባል ለማሽኑ ሶስት ቁጥርን እንስጠው። ማሽኑ ማንኛውንም ቁጥር ለሁለት የሚያባዛ በመሆኑ ሶስትን በሁለት አባዝቶ ስድስት ይሰጠናል። ሶስት ኢንፑት ሲሆን ስድስት አውትፑት ይሆናል ማለት ነው። ግን ለመረዳት እንዲመቸን ብዬ ፈንክሽኑን ማሽን አድርጌ ነው የሳልኩት። አሁን ሐሳቡ ግልጽ ስለሆነ ኖርማሊ በካልኩሌሽን ውስጥ ወደምናየው ፎርማትን መልሰው ማሽኑ የሚሰጠውን ኢንፑት ሁሉ በሁለት ነው የሚያባዛው ብለናል። ስለዚህ ይሄ ማለት ሁለት ሲባዛ ኤክስ ማለት ነው። የሚሰጠን አውትፑት ደግሞ ዋይ ነው። ስለዚህ ቱ ኤክስ ኢዝ ኢኳል ቱ ዋይ የሚል ፈንክሽን አገኘን ማለት ነው። ዋይን የምናገኘው ፈንክሽናችን ውስጥ ኤክስን ከተን ስለሆነ ዋይ ማለት ኤፍ በቅንፍ ኤክስ ኤፎፌክስ ይሆናል ማለት ነው። ስለዚህ ኤፎፌክስ አውትፑት ነው የሚነግረን፣ ዊች ሚንስ ኤፎፌክስና ዋይ ያው ናቸው። ሁለቱም አውትፑትን ነው የሚነግሩን። ኤክስን ፈልጉ ዋይን ፈልጉ የሚባለው ይህ ሰው ኢንፑት ቢሰጠው አውትፑቱን፣ አውትፑት ቢሰጠው ኢንፑቱን ዲተርማይን ማድረግ ይችላል ወይ ያለውን ፈንክሽን እንዴት እንደሚሰራ ያውቃል ወይ የሚለውን ለመገምገም ነው። በነገራችን ላይ የሰራ ነው ፈንክሽን ሊኒየር ፈንክሽን ነው የሚባለው። ልክ እንደዚሁ የተለያየ ተግባር ያላቸው ፈንክሽንስ ተፈጥረዋል። ኳድራቲክ ፈንክሽን፣ ሎጋሪዝሚክ ፈንክሽን፣ ኤክስፖኔንሻል ፈንክሽን፣ ፖሊኖሚያል ፈንክሽን፣ ትሪጎኖሜትሪክ ፈንክሽን እና የመሳሰሉት ይገኙበታል። ስለዚህ ከአሁን በኋላ ስለ እነዚህ ፈንክሽኖች ከሰማችሁ በኤፎፌክስ እና በእነዚህ ፈንክሽኖች ጀርባ ያለው ጽንሰ ሀሳብ ይሄ ነው ማለት ነው።